እኔ አንዴ ከተማ መጣሁ ማለት ቤተሰቦቼ ጋር መጣሁኝና አቃተኝ በጣም መቆየት ማለት ነው በቃ ተጨነኩኝ ምን እንደሚያስጨንቀኝ ነው እኔ አላቅም እውነት ለመናገር ማለት ነው በቃ ደስ አይለኝም ይጨነቃለሁ መሄድ ነው የምፈልገው ሂጂ ሂጂ ሂጂ ሂጂ ነው በቃ ውስጤ አንድ ቀን አላድርም ብዬ በነጋታው ወጥቼ ወጣኝ ማለት ነው ከዛ ምንድን ነው እንደዚህ የሚያሳብድሽ ምንድን ነው ያስነኩሽ ነገር እያሉኝ መጠውኝና ኦሙራቴ ከተማ ገብቼ ሞተር ይዤ ሰው እያነዳ ማለት ነው ሄድኩኝ፣ እና ልክ ገጠር ስገባ የከብቶች ድምፅ ምናምን ስሰማ ጎጆ ቤቱን ሳይ ከውስጥ የሰላም ሞላ ማለት ነው። ከዛ እንድ በቃ ጌታ ሆይ ሰላሜን ከዚህ ጋር ያሰርከው እንደዚህ እንድኖር ነው የፈቀድከው ምናምን አልኩ። በቃ ምንም እጄ ሳሌ ላይ ነው የተኛሁት፣ ውጭን የተኛት የዛን ቀን እንደው ምናምን ግን የነበረኝ ደስታ ሰላም ከዛ ይሄ ከኔ ቁጥጥር ውጭ ነው። በቃ የሆነ የያዘኝ ነገር አለ እና ጓደኞቼም ሼር ያደርጉኛል ያን። ከዛ ስንወጣ ሌላ ቦታ እረፍት የለውም ለኛ ማለት ከልጆቻችን ተለይተን ከምንሰራበት ቦታ ምንም ለስጋችን የሚመች ነገር ቢሆንም በውስጣችን ሰላም የለውም። ግን ቦታው ላይ እግዚአብሔር የፈለገበት ቦታ ላይ ስንሆን አይመችም፣ ሁኔታው አይመችም፣ ፊዚካሊ አይመችም፣ ምንተኛበት ሙቀቱ ምናምን ውጡ ነው የሚያስብለው ግን የውስጥ ሰላም አለኝ እና ያንን ወደዋለሁ። በቃ እግዚአብሔር አብሮኝ እንዳለ ማቀው በዛ ነው። ሰላም አለኝ በዛ ሁኔታ ውስጥ ማለት ነው። እና ያ ሙር እንድቀጥል ደግሞ ያደርገኛል፣ ረድቶኛል በቃ ጓደኞች የመጡ ሌሎች ጓደኞች ለማገልገል ሲሆንና ቅድስት የሚባሉ ማለት ነው። እና ከዛ በኋላ ይሄ የልጆች አገልግሎት ሀሳብ መጣ ማለት ነው አብረን ከምናገለግላቸው ሰዎች ጋር ማለት ነው። ስለዚህ ያንን አገልግሎት ስንወስድ ልጆችን ማገልገል አለብን ምክንያቱም እዛ ያለው ማህበረሰብ በጣም በባህል ተጽዕኖ ስር ያለ፣ በጣም ባህሉን ደግሞ የሚወድ ህዝብን ያለው እና ከባህላቸው ደግሞ መውጣት አይፈልጉ ደግሞ ባህላቸው ደግሞ ከብዙ ከመንፈሳዊ ስርዓት ጋር የተያያዘ ነው። በጣም ኦልሞስት ሁሉም ከሚባል አንጻር በቃ ሁሉም ከሚባል ደረጃ አንጻር ማለት ነው ከመንፈሳዊ አሰራር ጋር በጣም የተቆራኘ ነው። እምነታቸው፣ አለባበስ ስርዓታቸው፣ አበላላቸው ሁሉ ነገር ይገናኛል። እና አንድ ሰው ጌታን ተቀብሎ ከዛ ባህል ውስጥ ወጥቶ መኖር በጣም ከባድ ነው ለሱ እነዛን ፕራክቲሶች ትቶ ማለት ነው። ስለዚህ ምን አሰብን፣ ልጆችን ማሳደግ፣ ልጆችን ማስተማር። ይህንን ሀሳብ ያመጡት አብረን ያገለግሉ የነበሩ ልጆች ናቸው። እኛም በጣም ደስተኛ የሆንበት ማለት ነው በዚህ ሀሳብ። እነሱን ወደዚህ ስናመጣቸው ዋና አላማችን ምንድን ነው፣ እነዚህ ልጆች የእግዚአብሔርን ነገር እንዲማሩ፣ በተለይ ደግሞ በአንድ ቦታ ላይ ቆይተው ኮሚትድ ሆነው እግዚአብሔርን ሀሳብ እንዲያውቁ እንዲማሩ ከኛ ህይወት እንዲማሩ ከልምዳችን ከምናሳያቸው ባህሪ ከተግባራችን በህይወት ደግሞ እንዲማሩ። ከዛም በኋላ እነኚህ ልጆች ራሳቸው ሚስዮናውያን እንዲሆኑ በዚህ ፕሮሰስ ውስጥ አልፈው ማለት ነው። ያ ነው አላማችን፣ ልጆችን ያመጣንበት። ልጆችን ደግሞ የመረጥንበት ምንድን ነው? ልጆች ቶሎ አዲስ ነገሮችን የመቀበል አቅም አላቸው ከትላልቆቹ ሰዎች ይልቅ ማለት ነውና ለማሳደግ ለማስተማር እነሱን ነው ሬዲ ሆኖ ያገኘ ነው ማለት ነው። በዚህ ልጆችን መርጠን የተወሰኑ ወጣቶችም አሉ አብረዋቸው ያመጣናቸው። እነሱን ነው የመረጥነው ማለት ነው። አንደኛ እኛ ጋር ጥሩ የትምህርት እድል እንዲያገኙ፣ መንፈሳዊ ህይወትንም እንዲለማመዱ ነው። ከዛ በኋላ እነሱ ደቀ መዝሙር ከሆኑ በኋላ ደግሞ ተመልሰው ማህበረሰባቸው ውስጥ ገብተው ልጆችን፣ ወጣቶችን፣ እናት አባቶቻቸውን ደቀ መዝሙር ደግሞ እንዲያደርጉ ነው ማለት ነው። ከዛ በኋላ ጥቂት ከቆየም በኋላ መበተን እንዳለብን ደግሞ ተሰማን ማለት ነው። በተለይ እኔ እናጺ ማለት ነው ሌላ ቦታ ላይ መሄድ አለብን። እዚህ ቦታ ላይ ብዙ የሰው ኃይልን ያለው የሚለውን ነገር አሰብንና እግዚአብሔር መንገዱን ከፈተልን። እኔም ወደ ዳሰነች እንድሄድ እሷም ወደ ሐመር እንድትሄድ ማለት ነው። አንዷ ጓደኛችን ደግሞ እዛው ቦዲ ላይ እንድትቀር ማለት ነው። ቅድስት ማለት ነው እና ከዛ በኋላ እግዚአብሔር ረዳን። ይሄንን ሀሳብ ይዘን ማለት ነው ልጆችን ማስተማር የሚለውን ሀሳብ ይዘን እኔ ወደ ዳሰነች ሄድኩኝ፣ እሷ ደግሞ ወደ ሐመር ሄደች ማለት ነው። ዳሰነች እንዲሄድ ያደረገኝ ቸርች ላይ ያሉ ሰዎች ናቸው። አናገሩኝ፣ ስለ እኔ ሰሙ ማለት ነው እዛ ዝም ብዬ ሄጅ ያገለገልኩኝ እንዳለ በራሴ እንደሄድኩኝ ግን ደግሞ በጣም የወንጌል ልብ እንዳለኝ ያንን ከሌሎች ሰዎችም ሰሙ። እዚህ ቀጥታ ወደ እኔ ደወሉልኝ ማለት ነው። የሆነ ሰዓት ላይ በቃ መሄድ እንዳለብን ካሰብን በኋላ ከነፂ ጋር ካወራን በኋላ አሁንም ብር አልነበረኝም እጄ ላይ ማለት ነው። እና ስልኬ ደግሞ የበተን ስልክ ነበረ ተበላሸብኝ። ሲሜን በሰው ስልክ ውስጥ እያስገባው ምናምን ነበረ ደውል ነበረው ማለት ነው። ከዛ አንድ ቀን ጠዋት ላይ ተነስቼ ጸለይኩኝ። በጣ የምናሳድጋቸውንም ልጆች አምጥተን ነበር ቦዲ ላይ እና እነሱም እየተቸገሩ ቢመጡ ማለት ነው የሆነ ሰዓት የምንገዛውን ነገር በብድር ምናምን ማምጣት ጀመር። እና ጠዋት ላይ ተነስቼ ጌታ ሆይ አንተ ብሩም ወርቁም ያንተ ነው አደለም? በቃ ለዚህ ስራ የሚያስፈልገውን ብር ስጠን፣ ብር ያስፈልገናል፣ አሁን አስር ሺህ ብር ያስፈልገኛል አልኩኝ። ከዛ አለቀስኩኝ። ለምን እንዳለቀስኩ አላውቅም፣ ምናምን ቆሜ ከዛ በኋላ እንሲም ነው ወሰድኩኝ። ና አንድ ልጅ ነበረ የእሱ ስልክ ውስጥ ከተትኩኝ። ና እንደከተትኩ ተደወለ ማለት ነው። ከዛ በቃ እንትን የመሰለኝ እንዴ፣ የእሱም ስልክ መሰለኝ ምናምን ነገር፣ እኔ ሲም ነው የሚጠራው። ከዛ አነሳኝ። ሰላም ጥንኤል ምናምን አሉኝ፣ አቤት አልኩኝ። ከቸርች ነው የምንደውልልሽ አለኝ እና ስለ አንቺ ሰምተናል እዛ እያገለገልሽ መሆንሽን ምናምን ለጊዜው አስር ሺህ ብር ልከን እንልሻል አሉ። ከዛ በቃ በጣም ነው ሰፕራይዝ ሆንኩት እና ስልክም ገዝተን እልሻል አሉ። እንዴት ነግረሃቸው ነው ወይስ ጌታ ወይ እንዴት ነው ያልኩት። ጠዋት ነው የጸለይኩት ጸሎቱን እና ወዲያውኑ ደግሞ ስልክ ሳስገባ ነው የተደወለኝ እና በጣም ተደነኩኝ ማለት ነው። ጌታ ወይ የሚያስፈልግኝ ነገር ከሆነ እንደዚህ ትሰጠኛለህ ማለት ነው የሚለው ነገር በጣም ነው ደስ ያለኝ። ጨምሬ ለምን አልጠየኩኝም አልጠየኩኝ ምናምን አልኩኝ ማለት ነው። ከዛ እሷም ብር አወጣሁኝ ምናምን እንደ ልጆች የሚያስፈልገውን ነገር ገዛው። እሱም ገንዘብ ይዤ ያዝኩኝና እነሱ ያሉኝ ነገር ምንድን ነው፣ ዳሰነች ላይ ምንሰራው ስራ አለ፣ ትምህርት ቤት ለመክፈት እንፈልጋለን፣ ልጆች ላይ ማገልገል እንፈልጋለን አብለኝ። እኔም ደግሞ በጣም ማገልገል የምፈልግበት ቦታ ነው ማለት ልጆች ላይ መሆኑ ማለት ነው። ዳሰነችን አላቆም እኔ። ከዛ በኋላ እንደዛ አሉኝ፣ አንድ ጊዜ ሄደሽ እዩ፣ ከዛ በኋላ ትወስኛለሽ አሉኝ። እሺ አልኳቸው። አሁን ግን ያለኝ ኢንጌጅመንት አለ እዚህ ቦዲ ላይ፣ እሱን መስመር ላስይዝና እሄዳለሁ አልኳቸው ማለት ነው። ከዛ እሺ አሉ፣ ደስተኛ ሆኑ። እኔም በጣም ደስ አለኝ። እግዚአብሔር ደግሞ እንሂድ ሌላ ቦታ ላይ ያለውን ነገር መስማቱን በሚያስፈልገኝ ሰዓት የሚያስፈልገኝን ብር መስጠቱ ምናምን በጣም ደስ አለኝ ማለት ነው። ዳሰነች ስገባው መጀመሪያ ያደረግኩት ነገር ምንድን ነው? ህዝቡ የሚኖርበት ቦታ ላይ ገብቼ የመኖር ነው። እና ከኔ ጋር ደግሞ ብሩክ የሚባል ሌላ ሚሽነሪ ነበረ አብረን ነበረ የገባ ነው ማለት ነው እና ትንሽ ዳሰነች አንደኛ፣ ሙቀቱ ይበልጥ ነበረ ቦዲ ከነበረው ማለት ነው እና ከዚ የተነሳ ውጪ ምናድር ነበረ ምናምን ሙቀቱ በጣም ከባድ ስለነበረ ጠዋት ጠዋት ከጠዋት እስከ አራት ሰዓት ከዛ ደግሞ ማታ ከአስር ሰዓት በቃ በኋላ ነበር መንቀሳቀስ ምንችለው ማለት ነውና ዛፍ ስር ነበረ ጊዜያችንን የምናሳልፈው። ከዛ በኋላ ግን ማታ ላይ ደግሞ ወጣቶች፣ ልጆች፣ ህፃናቶች፣ እናቶች፣ አባቶች ሁሉ የሚሰበሰቡበት ጊዜ ነው። ከዛ ፕሮግራም እናደርጋለን ማለት ነው። እንጸልያለን፣ እንዘምራለን፣ እግዚአብሔርን ቃል እናስተምራቸዋለን። በዚህኛው ትንሽ ኦርጋናይዝድ የሆነ ነገር ነበር የነበረን ማለት ነው የምናስተምራቸውን ነገር መርጠን ነበር እናስተምራቸው የነበረው ማለት ነው። ፋይናሊ እዛ እንሰራ የነበረውን ነገር ማድረግ አለብን ብለን የወሰነው በቃ ልጆችን ከዚህ እንሰብስብና ወስደን አንድ ቦታ ላይ የተለያየ ነገር ማይረብሻቸው ቦታ ላይ ደግሞ በጣም ሙቪ ያደርጋሉ ከቦታ ወደ ቦታ። እና ዛሬ አስተማርናቸው ልጆች ነገ አይመጡም። ምንድነው ሲባል ከቤተሰቦቻቸው ጋር ሌላ አካባቢ ሄደዋል። ቤታቸው የምትነቃቀልናትና ንቅልቅል አድርገው ይሄዳሉ። እዛ ይተክላሉ። ኑሮ ይጀምራሉ። እና እንደዚህ አይነት ስለሆነ ኑሯቸው እንደዚህ ኮንቲኒስሊ አንድን ሰው ማስተማር አይቻልም። ብዙ ስርዓቶች ደግሞ አላቸው እንጌጅ የሚያደረጉበት መንፈሳዊ ስርዓቶች ናቸው። እዚህ ተምረው ሄዶ እዛም ያንን ያደርጋሉ። ሌላ ሃይማኖት መቶ ሲነግራቸው እዛ። ስለዚህ በቃ ለመለወጥ ጊዜ የለውም ያ ሰው ማለት ነው። ስለዚህ ከዚህ አካባቢ መውጣት አለብን ልጆች ይዘን መውጣት አለብን። አስተምረናቸው እነዛ ልጆች ሲበቁ ተመልሰው እነሱ ያስተምራሉ የሚል እንትን እቅድ ያዝን ማለት ነው። ስለዚህ በፊት እንሰራ የነበረውን የልጆች እኛ እዛ ሆነን ነው ልጆቹን ለማስተማር ይፈለግ ነው ግን መውጣት እንዳለባቸው አመንም። ከስድስት ወር በኋላ አስራ አምስት ልጆችን መርጠን ይዘናቸው ወደ ከተማ ወጣን ማለት ነው። ይህንን ለማድረግ እንሰራ የነበረው ነገር ምንድ ነው? አንደኛ ጠዋት ጠዋት ሁልጊዜ ጸሎት አለ። አስራ ሁለት ሰዓት እንነሳለን እስከ አንድ ሰዓት ድረስ እንጸልያለን የእግዚአብሔርን ቃል እንማራለን ማለት ነው። ከዛ ወደ ትምህርታቸው ይሄዳሉ። ከትምህርት ቤት ደግሞ ሲመለሱ ምሳ ከበሉ በኋላ የተወሰነ ካረፉ በኋላ አስጠናቸዋለሁ ማለት ነው። አካደሚክ የሆነ ትምህርት ማለት ነው። ከዛ በኋላ ማታ ደግሞ የቸርች ፕሮግራሞች ይኖራሉ። እነሱም ያርፋሉ፣ ናም ማለት ነው። አንዳንድ ጊዜ ቤት ውስጥም ፕሮግራም እናደርጋለን እና እንደዛ ነው ዴይሊ ፕሮግራሞቻችን የምናስተምራቸው መጽሐፎቻ ቸርችም ላይ ይማራሉ የደህንነት ትምህርት ከአንድ ዓመት በኋላ ኦልሞስት አብዛኞቹ ተምሮ ተጠምቀዋል። ከአስር በታች የሆኑት ናቸው ያልተማሩት ማለት ነው። ሰንደይ ስኩል ነው እነሱ እስካሁን ድረስ የተማሩ ያሉት እና ከእነሱም ጋር እየሄድን በተለይ አሁን ቸርች ላይ በትርጉም የሚያገለግሉት ወደ ገጠር አገልግሎቶች ሄደው የሚያገለግሉት እነሱ ናቸው ማለት ነው። ወደዚህ ልምምድ ውስጥ እስኪገቡ ድረስ በጣም ነበር ዋጋ ያስከፈሉን። ማታ ማታ ይጮሁ ነበረ። በቃ መንፈስ ያስጨንቃቸው ነበረ ምናምን ና በቃ ሲጮሁ ሄደን እየጸለይን ከነሱ ጋር ጅም ሰዓት በሌሊት ማለት ነው ውጪ ነው የምናድረው ና ከሙቀቱ አንጻር አጎበር በየቦታው አድርገን ነው ምንተኛ እኔ የሆነ ሰዓት ይጮኋሉ፣ ያስደንግጣል በጣም ከዛ በቃ እኔ ሄደና ምንድነው፣ ምናምን አፈነኝ፣ አነቀኝ ምናምን ይሉናል ማለት ነው በጣም መንፈሱ እንትን ይላቸው ነበረ። እነሱ ያንን ኦቨርካም እስከሚያደረጉት ድረስ በራሳቸው መጸለይ እስከሚያውቁ ድረስ ሰይጣን በእነሱ ላይ ኃይል እንደሌለው መቃወም እንደሚችሉ ከዛ ስርዓቱ እስከሚፈሩት እርግማን ምናምን ውስጥ ወጥተው እግዚአብሔርን እስከሚያውቁት ድረስ በሱ እስከሚታመኑ ድረስ ጊዜ ወስዶብናል ማለት ነው። እና በጣም እንጸልይላቸው ነበር በየጠዋቱ፣ በየማታው ከዛ ያንን እየለመዱት መጡ። ና ሰው ሲታመም ቶሎ እኛ ወደ ጸሎት ነው የምናመጣው ከሐኪም ቤት በፊት ማለት ነው እንጸልይለታለን ከዛ ነው ሐኪም ቤት የምንወስደው ምናምን። ና ያንን እንደ ልምድ ወሰዱት ማለት ነው ቤተሰቦቻቸው ጋር ሄደው መጸለይ ጀመሩ። የታመመ ሰው ሲያገኙ ወዲያው እንጸልይለት ነው የሚሉት። ችግር የገጠመው ሰው እንጸልይለት። እንደዚህ አይነት ነገሮች እንለመዱ ልጆች ስለሆኑ ቶሎ ነው ያንን የለመዱት ማለት ነው። ግን መጀመሪያ ላይ በጣም ከባድ ነበረ። በጣም ትረስት የምናደርገው የነበረ ልጅ ወደ ቤት ተመለሰና፣ አልመጣም ማለት ከዛ፣ በቃ አዘንን በጣም። ለምንድነው የማትመጣው? አልፈልግም በቃ ኔዛ መኖር አልፈልግም ምናምን ብሎ በቃ መጠጣት፣ ጫት መቃም ምናምን ጀመረ ማለት ነው። በቃ ያ በጣም ዲስከሬጅ አደረገን። እሱ የተመለሰ ቀን በጣም ነበር ያዘንኩትና ቤት ቁጭ ብዬ ጌታ ሆይ እንዲህ ሆኖ ሆኖ ሆነው መጨረሻ ላይ ቢመለሱስ ሁሉም ማንም ሰው ባይቀርስ፣ አላወቅኩም። ልጆች ተሰብስበው ቁጭ ብለዋል፣ እኔም ቁጭ ብያለሁ፣ አለቀስኩኝ። ሳለቅ በቃ ባይ በፊታቸው ቁጭ ብዬ የፈሰሰን ከዛ አዩኝና፣ እኔም ከሄድኩኝ ታለቅሳለች እንዴ ምናምን ብለው ቀለዱ ማለት ነው። ያ ደግሞ በቃ በጣም እንደገና አወረደኝ። ምንም ጥቅም የሌለው ነገር ነው እየሰራ ያለሁት በቃ ይህንን ሁሉ ዋጋ እየከፈልኩኝ እነሱ አንደኛ አይገባቸውም እያደረግኩ ያለሁት ነገር። ከዛ ደግሞ ልክ እንደዚህ ልጅ ተመልሰው በቃ አልፈልግም ቢሉስ ምን አመጣለሁ? ምንም ማድረግ አልችልም ብዬ በጣም አዘንኩኝ ምናምን። በቃ ተኛው በዛው ባለሁበት ቦታ ላይ የተኛው በቃ እያዘንኩኝ ያለቀስኩኝ የተኛሁት። እነሱ ሲሳሳቁ ይሰማኛል ምናምን፣ ምንም ልላቸውም አልቻልኩም ምናምን። አይገባቸውም የሚደረገው ነገር ማለት ነው ከዛ ጠዋት ስነሳው አንድ አሳመጣልኝ ይህንን ሁሉ ቆይቼ አንድ ልጅ ብቻ ለምሳሌ 15 ዓመት ብቆይም እዛ እና አንድ ልጅ ብቻ ባገኝ ያኮ ለእኔ በቃ በቂ ነው የሚለው ነገር ውስጤን ሞላ። ደግሞ ምንም ባላገኝስ ምንም ደግሞ ባይኖር እንደገና ደግሞ ሌላ 15 ዓመት አገለግላል መልሼ ብዬ መለስኩኝ ለራሴ እና ያንን እውቀት ውስጤ ሲሞላ በጣም ደስ አለኝ። በቃ ለአንድ ልጅም ቢሆን ሁሉም ተመልሶ አንድ ልጅ እንኳን ቢቀር ደግሞ ባይቀር፣ እንደገና እንደሱ ማገልገል ካለብኝም ራሱ አገለግላለሁ። በቃ ደግሞ ፍሬ የምትሰጠው ጌታ አንተ ነህ የሚለውን ነገር አመንኩኝ። እንደገና ተነሳኝ። በቃ እንደዛ ያሉት ልጆችን እንደገና በፍቅር ሰብስቤ ቀጠልኩኝ ማለት ነው እና የሆነ ሰዓት ላይ አንድ ሁለት ወር ከቆየ በኋላ ልጁ ተመልሶ መጣ። ይቅርታ ምናምን ነገር አለ። ከዛ ሺ ብለን ተቀበልነው። አሁን በቃ ካሉት ልጆች በጣም ትረስት የምናደርገው አሁንም እንደ በፊቱ ማለት ነው ግን አሁን የምርም ገብቶት ነው የሚያገለግለው ምናምንና ና ቸርችም የሚጠብቁት በጣም ጌታን የሚወድ ልጅ ሆነ ማለት ነው። ከዛ በኋላ እስከ መጨረሻም እንደሚጸና ተስፋ አለ እና እንደዚህ አይነት ቻሌንጆች ነበሩት ማለት ግን እግዚአብሔር ይመስገን ደግሞ ለውጥ እያመጡ ነው ልጆቹ፣ ቸርች ላይ የሚፈለጉ ልጆች ተስፋ የሚጣልባቸው ልጆች። ከዛ በኋላ አሁን ቸርች ሊሰሩት ለጀመረው ስራ ብዙ ልጆችን የማስተማር እቅድ አላቸው፣ ከዚያ ተነስተው ማለት ነው እና ለዛ ስራ ራሱ ግብአት የሚሆኑ ልጆች፣ ነገ እነዚ ልጆች የሚያስተምሩ ተደርገው ተወስደዋል። እና እግዚአብሔር ይመስገን። ስለዚህ እነኚህ ልጆች ተሞልተው ደቀ መዝሙር ሆነው ተመልሰው ማህበረሰባቸውን እንዲያገለግሉ ነው ማለት። ትልቁ ራዕያችን ያ ነው። በዳሰነች ወጣቶች ቤተክርስቲያን ስትተከል ስትበዛ ማየት ማለት ነው። እኛ ልናደርጉ የማንችለውን ከሌላ ቦታ የመጣ ሰው ሊያደርጉ የማይችለው ግን በራሳቸው ደግሞ ልጆች ሊሰራ የሚችል የራሳቸውን ባህል በጠበቀ የራሳቸውን አውድ በጠበቀ መልኩ በራሳቸው ልጆች የክርስቶስ ቤተክርስቲያን እንድትበዛ ነው። እና ያንን ነው እነሱ ላይ አይተን እየሰራን ያለ ነው ማለት ነው። እግዚአብሔር ደግሞ ይረዳናል፣ ያደርገዋል። ፊዚካሊ ደግሞ የታመምኩባቸው ጊዜያቶች ነበሩ። በጣም የታመምኩበት ጊዜ ነበረ። ደግሞ እንደዚህ ቀላል እንትን አደለም። እዛ ወባ በጣም ነው የሚያስቸግረውና እስከ መተኛ ቱላ አድርሶ ነበር የሆነ ሰት ላይ ደግሞ የሚናደፉ እንትኖች አሉ፣ አይቻቸው ማላውቃቸው እንስሳቶች አሉ ና አንድ ጊዜም የሆነ መርዛማ የሆነ የሸረሪት አይነት ነው ና እንደዛም ነድፎኝ ያውቃል። ምናምን ምንም ሳፖርት አልነበረኝ ምክንያቱም በቃ በራሴ ነው የሄድኩት። ይረዱኛል ብዬ የማስባቸው ሰዎች አቁመዋል፣ ሌላ ማውቃቸው ሰዎች የሉም እና በቃ የሚበሉትን እየበላሁኝ ገንፎ እየበላሁኝ ወተት እየጠጣው ሰሌን ላይ ነው ምንተኛው የተኛው፣ የሚያደርጉትን ነገር ሁሉ እያደረኩኝ፣ እነሱ ብዙ ብር አይጠቀሙም እና እንደዛ ነው፣ እንደነሱ ነበር ኑሮዬ ማለት ነው። እና ደግሞ ከዚህ ሲሄድ እጠብቃቸው የነበሩ ቻሌንጆች ነበሩ፣ ያጋጥሙኛል ብዬ ማለት ነው። ለምሳሌ ምግቡ ያስቸግረኛል ብዬ አስብ ነበረ፣ የአየር ሁኔታው፣ ፊዚካል የሆኑ ቻሌንጆች፣ የቋንቋ ለመግባባት እነኝ ነገሮች ጠብቃቸው ነበረ ምበላው ማጣ ምናምን ይመስለኝ ነበረ ሳያቸው በቲቪ ያለውን ነገር ሲያሳዩን ማለት ነው። ግን ቦታው ላይ ሄጄ ሳየው የማይኖርበት አይነት አልነበረም ለእኔ ማለት ነው። በተለይ ቀይ አፈር መጀመሪያ ላይ ስትሄድ ከተማም ስለነበረ ከዚህ የተለየ አይነት አልነበረም የነበረኝ። በእርግጥ ትንሽ ይከብዳል ምናምን፣ ግን በጣም የተለየ አልነበረም። እኔ ወደ ሚሽን አገልግሎት ስገባ ሀያ ሶስት ዓመቴ ነበረ። ቅደምም እንዳልኩት ብዙ ቴዎሎጂካል የሆነ ባግራውንድ አልነበረኝም ፓሽን ነበር የነበረኝ በጣም ማለት ነው። ከዛም በኋላ ግን እግዚአብሔር እንድማር ረድቶኛል። ቴዎሎጂም ተምር ያለሁን ስሩ ኤክስፒሪየንስ ደግሞ ብዙ ነገሮችን እንዳውቅ ባህሉን እንዳውቅ አድርጎኛል። ግን ሲሄድ መጀመሪያ ሲሄድ በብዙ ፓሽን ብቻ ነበር የመጣሁት ማለት ነው። ነገር ግን እኔን በጣም እዛ ሄጄ የከበደኝ ነገር ምንድን ነው? ባልጠበኩት አቅጣጫ ማለት ነው። አንደኛ የምንኖርበት ንጽረተ ዓለም በጣም የተለያየ ነው እዛ ካለው ጋር ማለት ነው። ምንም ያህል ከተማ ቢሆን እዚህ ኖር እንደነበረው አይነት አልነበረም እዛ መኖር የነበረብኝና ብዙ ስህተቶችንም ተሳስቻለሁ። ያው ከነበረኝ አኗኗር አንጻር ሄጄ ስላደረግኳቸው ማለት ነው። ለምሳሌ አሁን እኔ ዛ ልክ እንደ ሚሽነሪ እንዴት መኖር እንደነበረብኝ አላቅም ነበረ። እኔ ሚሽነሪ ለመሆን ወስኜ ስሄድ ስልጠና አልወሰድኩኝም። ከካይሮስና ቪዥን ስኩል ከሰጡኝ ስልጠና ውጪ ሌላ ስልጠና አልወሰድኩኝም። ምንም ስልጠና ማለት ነው። ቴዎሎጂ አልተማርኩም ነበረ በቃ በፓሽን ነው ዝም ብዬ ሄድኩት ማለት ነው። እና ግን ከሄድኩኝ በኋላ እንደ አንድ ደግሞ ሴት ሚሽነሪ እንዳላገባች ሴት ደግሞ ሚሽነሪ በአንድ ማህበረሰብ ውስጥ እንዴት መኖር እንደነበረብኝ አላውቅም ነበረ። ባህሪ ምን አይነት መሆን እንደነበረበት አስተሳሰቢያ አመለካከቴ አልተሰራም ነበረ ለዛ አገልግሎት ማለት ነው። እና ከዚህ አንጻር ብዙ ጥፋቶችን ማጥፍቻ አለው። እግዚአብሔር ግን ያው በምህረቱ እንደገና እንዳገለግለው ደግሞ እድል ሰጠኝ። ከዛም በኋላ ማለት ነው፣ ሁለተኛው ነገር ደግሞ አልተማርኩም ነበረ፣ እንዳልኩት ቴዎሎጂ አልተማርኩም ነበረ። ምን ማስተማር እንዳለብኝ አላውቅም ነበረ። ልጆችን ምን ማስተማር እንዳለብኝ አላውቅም፣ ወጣቶችን ምን ማስተማር እንዳለብኝ አላውቅም። ምን አይነት ቸርች ላይ ምን አይነት ኢንጌጅመንት ሊኖረኝ ይገባል የሚለውንም አላውቅም ነበረ እና ፊት ለፊት ግን ከነዚህ ጋር ነው እንደሄድኩኝ የተጋጨሁት ማለት ነው። ያለእኔ በጣም ትልቅ ቻሌንጅ ነበረ። ፋይናሊም መሀል ላይ እንድመለስ ሁላ አድርጎኛል፣ ሙሉ ለሙሉ ትቼው አገልግሎቱ ማለት ነው። እግዚአብሔር አልጠራኝም ብዬ ወደ ነበርኩበት እንድመለስ ሁላ አድርጎኛል ማለት ነው። በጣም ብዙ ጊዜ ለመመለስ አስቤ አውቃለሁ። የተመለስኩበትም ጊዜ ነበረ። ግን ትልቁ ደግሞ እንድቀጥል የሚያደርገኝ ነገር ምንድን ነው? አንደኛው ስራው የኔ አይደለም የእግዚአብሔር ስራ ነው። እና ራሱ እግዚአብሔር ነው የያዘኝ እንዳገለግል ማለት ነው። ማለት በፈቃዴ ነው እግዚአብሔርን የማገለግለው ግን የያዘኝ ማለት በጣም ብዙ ጊዜ ደክማለሁ። በጣም ብዙ ቀናቶች ምን እንደምሰራ የማላውቅበት ለምንድን ነው የመጣሁት ምንድን ነው እያደረግኩ ያለሁት እምልበት ጊዜያቶች አሉ ግን እግዚአብሔር ድካሜን ያግዘዋል፣ አለማወቄን ያስተካክለዋል። በጣም ብዙ ጊዜ እግዚአብሔር ሳያደርግ በህይወት የለያየሁት ማለት ነው፣ ሼፕ ያደርገዋል። በቃ ግራ የገባኝን ነገር ያጠራልኛል፣ ምሕረት ያደርግልኛል፣ ኃይሉን ይሞላኛል እና እንደገና በፓሽን እነሳለሁ በቃ ጸጋውን ሲያበዛልኝ ከዛ ግራ የገቡኝ ነገሮች ሁሉ የሆነ መስመር ይዘው የሆነ ሀሳብ ኖሮኝ ራሴን አገኘዋለሁ ማለት ነው። ምን ማድረግ እንዳለብኝ ይታየኛል፣ ነገን ያሳየኛል፣ ምናምና ያጽናናኛል። በጣም ሰዎች ሊያዩት በማይችለው ቦታ ላይ እግዚአብሔር ግን ተገኝቶ ማለት ነው። ስለዚህ ያ በጣም አቅም ይሆነኛል ማለት ነው። በጣም ነው እግዚአብሔር ሲራራልኝ ብዙ ጊዜ ያየሁት ሲጠብቀኛ ያየሁት ና ሁልጊዜ እግዚአብሔር ከኔ ጋር መሆኑ በጣም ያበረታኛል ከሱ ጋር ምንም ውስጥ ብሆን በቃ ሰርቫይቭ እንደማድረግ እርግጠኛ ለኛ አሁን ማለት ነው። በብር የማይመጡ በጣም ብዙ ነገሮች አሉ። ለካ ብር ስላለን አደለም እነዛ ነገሮች እመጡ። በተለይ መንፈሳዊ ነገሮች፣ የሰዎች ለውጥ እግዚአብሔር ነው የሚለውጠው። እግዚአብሔር ነው የሰዎችን ልብ ለንስሐ የሚያዘጋጀው፣ እንዲመለሱ የሚያረጋቸው፣ ህይወታቸው የሚሰራው፣ ምንፈልገው ለውጥ ማለት ነው ምንፈልገው መንፈሳዊ ለውጥ የሚያመጣው እግዚአብሔር ራሱ ነው። ምንም በገንዘባችን ያደረግነው ነገር አይደለም። ስለዚህ ያለ ገንዘብ ስቆይ ያንን ተረዳው ማለት ነው። የተለወጡ ሰዎችን ሳይ ንስሐ ገብተው ተመልሰው መንፈስ ቅዱስ ተሞልተው ተጠምቀው እንደዚህ አይነት ሰዎችን ሳይ ብር በማፍሰስ አይደለም፣ ብር ስላለና ስለሌላ አይደለም ወንጌል የሚሰራው ማለት ነው እግዚአብሔር ራሱ የሚሰራው ነገር ነው፣ በሚታዘዙት ሰዎች ያንን እግዚአብሔር በጣም አስተማረኝ። በእግዚአብሔር ኃይል እንደሚሰራ ነገሮች ማለት ነው። ከእግዚአብሔር ጋር ጊዜ ማሳለፍ ያንን ነበር አድርግ የነበረው። ከብዙ ሰዎች ጋር በቋንቋ ልግባባም ነበረ እና ብዙ ጊዜም ብቻዬን ነበር ማሳልፈው። ስለዚህ እነዛን ጊዜያቶች በጸሎት እና የእግዚአብሔርን ቃል በማንበብ ነበር ማሳልፋቸው ማለት ነውና አንድ ጊዜ እዛው አብሮን ከሚያገለግል አንድ ልጅ ነበር ይህን ቃል ያካፈለን የማርያምና የማርታን ታሪክና እግዚአብሔር በጣም የሚፈልገው ከነሱ ታሪክ አንጻር እሱን ማዳመጥ ማገልገልም አይደለም። ማርታም ማርያምም ሁለቱም የፍቅራቸው መግለጫ ነው እያደረጉ የነበረው። ማርታ ሌላ ስራ አልነበረ የምትሰራው። ኢየሱስን ለማገልገል ነበረ የምታደርገው የነበረው ነገር ማለት ነው። እንደ አገልግሎት ቆጥራ ነበር ያንን የምታደርገው። ግን ኢየሱስ ክርስቶስ በወቅቱ ያንን አልነበረም የፈለገው። የእሷ ምግብ መስራት ማብሰል፣ ለሱ ማዘጋጀት ምናምን ሳይሆን ቁጭ ብላ ሀሳቡ ምን እንደሆነ እንድትረዳው፣ እንድታውቅለት ነበር ልክ እንደ ማርያም ማለት ነው ይፈልግ የነበረው እና ከብዙ አገልግሎት ብዙ እሱን መስማት ብዙ ከሱ ጋር ጊዜ ማሳለፍን እግዚአብሔር እንደሚመርጥ ገባኝ ማለት ነው። እና በጣም ረጅም ጊዜን ከእግዚአብሔር ጋር ነበር ማሳለፍ። በጣም እግዚአብሔር ጋር የቀረብኩበት ጊዜ ነበር። እና ልክ እንደ ትልቅ አገልግሎት፣ የአገልግሎት ስንቅ የሆነልኝ ከዛ በኋላ ላሉኝ አገልግሎቶች ማለት ነው። ለዚህ አገልግሎት እግዚአብሔር ለሰጠኝ ደግሞ ትልቅ ራእይ አብሮ የሚካፈል ሰው እንደ ራሱ ራእይ አድርጎ ደግሞ የሚቀበል ሰው ተገናኘ ማለት ነው። አዋሳ ላይ እኔ የተገናኘ ነው ከባለቤቴ ጋር። በጣም ደስተኛ ነበረ በእኔ አገልግሎት። ቀድሞ ነበር የሚያቀኝ እሱ ማለት ነው። ሚሽን አገልግሎት ላይ አልነበረም መጀመሪያ ላይ። የራሱ ስራ ነበረ የሚሰራው ና ይህንን አገልግሎቴን ሲሰማ በቃ በጣም ነበር ደስተኛ የሆነው ምናምን። ሊያገኘኝ ይፈልግ ነበር፣ ሊያወራኝ ይፈልግ ነበር። እንደ አጋጣሚ ደግሞ እኔ ልጆችን ይዤ ወደ ዋሳ የሄድኩበት ጊዜ ነበር እና እዛ ተገናኘን ማለት ነው እና ስናወራ ምናምን፣ በቃ አንድ አይነት ሀሳብ ያለን ሰዎች ሆነን ተገኘን ማለት ነው። ስለዚህ በእግዚአብሔር ፈቃድ ደግሞ ግንኙነታችን አድጎ ለትዳር በቃ ማለት ነው። አማኝ ሁሉ የሚሽን ስራ ላይ መሳተፍ አለበት። የሚሳተፍባቸው መንገዶች በመሄድ ብቻ ላይሆን ይችላል ማለት በአካል መሄድ ብቻ ላይሆን ይችላል። ለምሳሌ በጸሎት መሄድ ይችላል። ትልቁ ነገር ሲጀምር መጽሐፍ ቅዱስን ሲናገር የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ኃያል ነገር ትሰራለች ነው የሚለው እና አንድ ሰው በቤቱ ሆኖ ስላልተደረሰ ሕዝብ ልብ ኖሮት በጣም ቢጸልይ ሲጀምር መጽሐፍ ቅዱስ ራሱ ሰራተኞችን እንዲልክ ለምኑት ነው የሚለው፣ ጸልዩ ነው የሚለውና በጸሎቱ ሰራተኞቹን መላክ ይችላል ማለት ነው። እግዚአብሔርን በመለመኑ ማለት ነውና ትልቁ ስራ መጸለይ ነው። ከዛ ከጸሎት በኋላ ላኪ ያስፈልገዋል። አንድ የሚሄድ ሰው የሚልከው እዚህ ጋር ሆኖ ከመሄዱ በፊት አንደኛው ሄዶ አንደኛው ደግሞ ላኪ ሆኖ ቁጭ ብሎ ስለዛ ሰው መጸለይ የሚያስፈልገውን ነገር ማድረግ ቤተሰቡ እንዳይቸገር በተለያየ መንገድ እግዚአብሔር በሚያሳስበው ነገር ሁሉ ማድረግ አለበት፣ መላክ አለበት ማለት ነው። ላኪ ያስፈልጋል። ስለዛ ሚሽነሪ ስለላከው ሰው የሚጨነቅ የሚያስብ፣ የሚጸልይ በጣም የሚያዝን የሚያስብ ሰው ያስፈልገዋል ማለት ነው። ሜንቶር የሚያደርገው ምን እንደገጠመው ምን እንደሚያስፈልገው ምን መሰራት እንዳለበት ዳታ የሚሰበስብ ሪሰርች የሚሰራ እንደዚህ አይነት ላኪ ደግሞ ያስፈልገዋል ማለት ነው። ከዛ የሚሄድ ሰው ደግሞ ያስፈልጋል ሶስተኛ፣ ማለት ነው። በአካል ሄዶ ደግሞ ይህንን ሀሳብ ለሰዎቹ የሚያደርስ ሰው ያስፈልጋል። ከዛ በኋላ ደግሞ የሚቀበልም ደግሞ ያስፈልጋል። የሚቀበል ማለት በተለያየ ምክንያት አሁን ወደ ሀገራችን ለምሳሌ ከብዙ ሀገር ከብዙ የሙስሊም ሀገሮች ከብዙ ወንጌል ያልተደረሰባቸው አካባቢዎች ፈልሰው የሚመጡ ሰዎች አሉና እነሱን ደግሞ ተቀብሎ ይህንን ወንጌል የሚያደርስ ሰው ደግሞ ያስፈልጋል። እና ሁሌ የሚሽን ልብ ያለው ሰው በነኚህ በአራቱም አቅጣጫ ያላት አቅጣጫ ለመሰማራት ሬዲ ነው የሚሆነው። ስለዚህ በመሄድ ብቻ ላይሆን ይችላል ማለት ነው። ሁሉም ሰው ላይሄድ ይችላል፣ ግን የቀረው ሰው ሌላ ሌላ ስራ ውስጥ ይገባል ማለት ኬር አይሰጥም ለሚሽን ማለት ሳይሆን፣ በእነኚህ መንገዶች ደግሞ የእግዚአብሔርን ሚሽን የእግዚአብሔርን የልቡን ሀሳብ ማገልገል ይችላል ማለት ነው።